ሲሄድ ከወንዶች ጋር ውጭ ብላ ምናምን ነገር ያሉ ነገር አይ ናኒ ብዬ እንደዚ ዜና ስችላት ደንግጣ ምናምን እንደዚህ የተሰማኝ ስሜት በእኔ በኩል ማለት ነው። እቺ ልጅ ተማሪ ነች፣ ከየትኛውም ወንድ ጋር እንድትወር አልፈልግም። ሴት ጓደኛ የክፍል ጊዜ ያለህ አይደል የክፍል ጊዜ የክፍል ጊዜ ነው። ከዛ ውጭ ከወንድ ጋር እንድትሆን አልፈልገም። ተግረ ተቀብላኝ ብለን መስማት ነው ያለብን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

ጠቅሷ ማለት ነው ሂሳብ ብላለች። እና አንቺና እሱ ሀምሳ ሀምሳ ነው መሆን የምችለው ሃይሚዬ። እስቲ መቼ ያሰባችሁ ግን? ቁጭ ብላችሁ እኮ አላሰባችሁም። ለአንተ ይሄ ነው ለአንቺ ይሄ ነው እኮ አልተባባላችሁም። እና እንደዚያ ከተባባላችሁ አንቺ ሀምሳ እሱ ሃምሳ ከዛ መቶ ማለት ነው ሂሳቡ የሚመጣ ና እንደዚያ ነው ሃይሚዬ እኔ ቆንጆ እና ነገሮችን ግን አራዘማችሁ እንዲያስጠላ እንዲደብር አለ አይደለም በቃ እንዳንጓጋ አድርጋችኋል። እና ሁሉም ነገር ሲበዛ ደግሞ ምርር ነው በቃ ያስጠላል፣ ይደብራል። እና አንድ ፕራንክ ጀምራችሁ ይሄ ሁሉ ቀን ማስራዘም በጣም ነው የሚያስጠላ ነገር ግን ፕራንክ እንደሆነ እንድታቆ ወይም እየማ ያልገባችሁ ሰዎች እንዲገባችሁ ብዬ ነው ዛሬ የመላኩን እና የአፍተሽ እና የናኒን ቪዲዮ ያስገባውላቸው። ትላንትና የለቀቁት ማለት ነው ኮሜንት ገብታችሁ ካነበባችሁ ማለት ነው መቤቴ ሀይሚና ብሩኬ ለምን ዝም ላችሁ? ለምን አታሄዱም? ለምን አታስታርቁም? እናንተ እንዴት ብራንክ ትሰራላችሁ? እነሱ እየተጣሉ ነው። በቃ ኮሜንት ይሄ ብቻ ነው ሀፍትሽ ቤት ገብታችሁ ኢዩት። ስለ ሃይሚና ስለ ብሩኬ ብቻ ነው ኮመንት እንዳለ፣ ወደ ሁለት ሺ ምናምን ኮመንት እንዴ ሰው ልጅ ምን የሆነ ነው እያልኩ ነው። ሆነ ክርስቶስ ነው ሲቀጥ ሲጀመር ማለት ነው ሲጀመር ፕራንክ ባይሆን የሃይሚ ና የብሩኬ ነገር ለስራ ይሄ ነገር ፈጥሮ ፕራንክ ባይሆን ማንም ዝም አይልም አይገርማቸው ማንም ዝም ብሎ እስከ ዛሬ አይቆይም። ገባችሁ አይደለም? ይሄ ነገር አንደኛ ነጥብ እንድትይዙ ፈልጋለሁ። ፕራንክ ስለሆነ ነው። እና ሀፍትሽም እነዛ ነገሮች ርስት አድርጎ እነመለኛ ቪዲዮ የፕራንክ ቪዲዮ እየሰሩ አሉ። ምንድን ነው የሀይሚና የብሩኬ ነገር ውሸት ስለሆነ ለቪዲዮ ስለሆነ ለስራ ነው ብሎ አስቦ አቅዶ ስለየሰሩ ስለሆነ እውነተኛ መልስ ስለሰሙ ነው። እነሱ ነገሮች ርስት አድርጎ እንዲ የሳቁ የተጫወቱ የመጡት ማለት ነው። ገባቸው አይደለም? ስለዚህ ይሄ ነገር ምንድን ነው የሀይሚና የብሩኬ ነገር አሁን አሁንስ በቃ እያስጣላ መጣ። ገባቸው አይደለም? ምንም ሲገናኙ ወይም ደግሞ ሲመጡ የተጨበጠ ነገር አንድችትም ቃል የምናገሩ ነገር የለም። አንደኛ ነገር ፕራንክ መሆኑን ውሸት መሆኑን ምታቁ በዚህ በዚህ ማለት አገናዝበን ቆም ብለን በልባችን ቪዲዮ ካያችሁ ውስጢ የምሬን ነው ምላቸው። አንድ ቀንም የተጨበጠ ቃል ተናግሮ ሃይሚም ሆነች ብሩኬም ሆኔ ዳኒም ሆኔ ሶስም ሆነች በቃ ሶሴ እንዲያደርጋ ዳኒ መጥተው ሶሴ እንዲያደርጋ ብሩኬ እንዲያደርጉ ይላል። ብሩኬም ደግሞ ዳኒ እንዲያደርጉ ሃይሚ እንዲያደርጋ ሶሴ እንዲያደርጋ ይላል። በቃ ስለ አራቱ እኮ ነው ምን የሚያነሱት። እኔ እንዲየውኝ እኔ ሴና ስቤ ነበር እኔ ዛሬ ይሄ ሊያስረዳ ነው። ግን ለማስረዳት አንድ ቃልም አንድ ቃልም እች የምታስረዳ ቃል ነው ብሎ አይናገሩም። ካሜራ ይዞ ኛ ብሎ ሁሉም ይሄዳል። ኛኛኛኛኛ አማደማመጥ የለም። ምንም ነገር እዚያ ውስጥ አንድ ችትም ቃል የተጨበጠ ቃል አንድ ቀን ተነጋግረውም ሆነ ከዚህ ማለት ነው እግዚአብሔር ነው እምላችሁ ፕራንክ እየሰሩ እኛንም ያስደሰቱ ራሳቸውም እየተደሰቱ ብመጡ ምን አለ ነው አልኩት። ፕራንክ እየሰሩ ማለት ነው። ይህ ከነሱ ማምሮ ነገር በቃ ለድለን ጭቅጭቅ ጭቅጭቅ የሚያስጠላ ቃላቶች እኔ ስለሱ አገባኝም እሷ ለን ስለ እኔ አገባትም እኔ ስለሷ አገባኝም በቃ ትርጉም የሌለ ነገር ነው የሚያወሩትና የምሬን ነው ምላችሁ እኔ በእውነት ስነግራችሁ አለ አይደለም። ማርምስ በዛ ይመራል እንደሚባለው መረረኝ አስጠላኝ። እንዴ ሲቀጥል ደግሞ ለምሳሌ ሃይሚና ብሩክ ቪዲዮ ይሰራሉና ይሰሩና የሀያ ደቂቃ የአስራ አምስት ደቂቃ የሀያ አምስት ደቂቃ ቪዲዮ ይሰራሉና ይለቃሉ። አደለ እንዴ ለማ ለማን ነው የምለቁ? ዩቱብ እኳ አይላችሁም እኮ ኦዲንስ አለ እንዴ ሰው ልጅ አለ እንዴ የሚከታተላችሁ፣ ማርያም ቆም ብሎ ለምን ያስቡ ነው ምለው። በጣም ነው የሚያስጠሉኝ ማለት። ይሄ ሁሉ ቀን ኦዲየንስ አረ ታረቁ፣ አረ እንዲሁኑ፣ አረ ይበቃችኋል፣ አረ አቁሙት፣ ይሄ ሁሉ ምን ለፈልፎ እኮ ስለምንወዳችሁ ነው። እችን አክል ቅንጣት ማለት ነው፣ እችን አክል ቅንጣት ለኦዲየንስ ወይም ደግሞ ለሰው ልጅ እያሰቡ አይደለም። ይሄ ምን ማለት ነው? ንቀት ነው፣ ንቀት ነው አልኩት። የመራይ ነው ምላችሁ። እናንተ እስቲ ምን እንደምትሉ ምን በዚህ ነገር አስተያየት ያኖራችሁ እስቲ ኮሜንት ስራ አስቀምጡልኝ። እኔ ንቀት ነው ለሰው ልጅ ንቀት ስላላችሁ ነው እንጂ ሰው ልጅ እንዴት ይህን ሁሉ ጊዜ ይህን ሁሉ ቀን ታረቁ፣ ነገሮቻችሁ ፍቱ፣ ከካሜራ ጀርባ ፍቱ፣ ቁጭ ብላችሁ ፍቱ፣ ሁለታችሁ ተነጋገሩ፣ ሰው ከመካከላችሁ አስወጡ ብለነፋችን የከፈትን ስንት ቀን ሙሉ ልኛ አንድ ሰው አንድ ሰው እየሰማን ሰው የለም። ሀይሚን የሆነ አለ አይደለ፣ የሆነች ነገር ሆና ትመጣለች። እሱም እንደዛ ራይኔም ታውኝ እኔ ሰልቸ ሰለጨኝ፣ ደከምኝ፣ ቆረጠኝ። ከዳከማችሁ ነገሮችን አቁሙት። ያመተው እኔ ደከመኝ፣ ጭቅጭቅ ሰለቸኝ እያሉ አፋችን ከፍታለሁ። እንደዚህ ከሚያደርጉ ነገሮች ፈቶ በሰላም ቢመጡት ምናለ። ስለዚህ በዚህ ነገር አትጥሩኝ ትላላችሁ። ሃይሚ ደግሞ እንዴ ናይ ቢ ናይ ጠጭ ብለው ይጠሩ ሻልታዳ ነገሮች ይሳትፋች ህዝቡ እየተጨነቀ፣ በጣም ነው ያስጠላል። ክርስቶስ ነው ምላችሁ በዚህ ነገር የምታይቁኝ ከሆነ አትጥሩኝ። ይሄ ሁሉ እሷን የሚወዳት እና ለእሷ የሳሳለ ሰው ይጨነቃል። ነገሮችን ልፍታና ልቶ ብላም ለምን አታስቡም? ሰው ለሰው እንደ ሰው ቢያስቡ ብሩክም ሆነ ሰው ልጅ ለእኛ ብሎ እየተጨነቁ ነው እና ነገሮችን እናስቆሙ እናቁሞ እንቶ ለምን አይሉትም? በጣም ነው የሚያስጠላ። የምር ነው የሚላችው። ሲቀጥል ደግሞ በዙራችሁ ያሉ ሰዎች እንዳያችሁ ከሆነ እና ማለ እና በኪ እና ፍጹም የቻልነን እንሞክራለን። የሞከርነ ነው የቻልነን እንሞክራለን። ይሄ ምንድን ውሸት ስለሆነ ነው። ውሸት ስለሆነ ነው እንጂ አይ ምን ብሩክን አገናኝቶ ይቅርታ መጠያየቅ ምናምን ሀቅታቸው አይደለም ነገር ውሸት ስለሆነ ነው። እና ብቻ ለሰው ልጅ ምን ያህል ክብር እንደሌላቸው ነው ያወቁት። ያለው ሰሚ የምረስ ይናግራችሁ ማለት ነው ሶሲም ሆነች ዳኔ ሆነ ሃይሚም ሆነች ብሩክም ለሰው ልጅ እችን የምታክል ቅንጣት ክብር የላችሁ። ሶሲ ምናለች መሰላችሁ የፈለጌ ነገር የፈለጌ ነገር ብትሉ እኛ ምንም እችን ቅንጣት አይቀነስብንም አይጨመርብንም ብላለች። ይሄ ማለት ምን ማለት ነው? ለሲድምም ሆነ ለምንም ሆነ ለምንም እኛ ቦታ አንሰጥም ማለት ነው። ገባችሁ አደለ? ቦታ አንሰጥም ማለት ነው። ይሄ ማለት ማለት ነው ለሰው ልጅ ምንም ጭንቀት የለባቸውም። የሰው የነሱ የራሳቸው አላማ እና የያዙት ነገር ወደፊት ማለት ነው። ይሄም ማለት ነው የሰውን ልጅን የሰው ጭንቀት ለነሱ ምንም እንዳልሆነ ማሳየት ነው ብዬ አስባለሁ። ውድ ቤተሰቦቼ እኔ እንጃ ብቻ በጣም እያደበረኝ ነው። አለ ቢያበቁ መልካም ነው ብቻ ይደብራል። የምር እኔ በጣም ደብሮኛል።